አሰላሙአሌይኩም ወረህማቱላ በረካቱ ውድናየ ተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ወይ እኔ እአልሐምዱላ በጣም ደህናነኝ ሁላችሁንም ሰላም ሰላም ብያለው፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ ማለት ነው። እንግዲህ ዛሬ በድጋሚ ማጠቻ ለሆ እስከ መጨረሻው ቪዲዮን ተከታትላቸው፣ ላይክና ሽርማ ረጋችሁን አትርሱ። ለቤት አዲስ የሆናችሁ ሳብስክሪያ እያረጋችሁ ማለት ነው አበረታቶች አይደል አበረታት ማለት ነው። እና ቤቴም ቀዝቅዟል ትንፋሽም እያዳከመኝ ነው ልበለው፣ የምር እያዳከመኝ ነው። ምን እንዲሁ አላቅም ማለት ነው። አላ ስትር አላ ስትር ማለት ነው። እና እንግዲህ ዛሬ የመጣሁበት ወደ የመጣሁበት ሲሄድ ማለት ነው ሀገር ልንገባ ነው። ሀገር እንዴት ነው እያላችሁ በጣም ብዙ እህቶች የምታስቡ፣ የምትጨነቁ፣ የምትጠበቡ አላችሁ ማለት ነው። አብሽሮ አትጨነቁ ማለት ነው። ምክንያቱም ሀገር ሀገር ነው። ስደት ስደት ነው ማለት ነው። ምንም ምንትን ብንል ዙረን ሀገራችን መግባታችን ስለማይቀር በእርግጥ እዛ የምናየው እና እዚህ የምናየው አንድ አይደለም። ነገር ግን ደግሞ እኛም ማወቅ ያለብን ነገር አለ። ከመሄዳችን በፊት በተለይ ነገሮችን ከመጨረሳችን በፊት ማሰብና ማወቅ ያለብን ነገር አለ ማለት ነው። አገር ላይ በእርግጥ እንደምናየው አይደለም፣ ሚዲያ ላይ እንደምናየው እንደምንሰማው አይደለም። ሀገር ደስ ይላል አልহামዱሊላ ያው ባለው ሁኔታ አንድ ቦታዎች ላይ ያው እንግዲህ ሁላችንም እንደምታውቁት እንደምናቀው ነው እሱ ነው ደሞ እንግዲህ በሀገር የመጣ ነው ፈጣሪ ያግዘን ንርዲያን ሰላሙን ያመጣልን ማለት ነው እና መለላችሁ ነው ሀገራችን ደስ ይላል ያው ኑሮ ውድነት ነው እስከምንለምደው ነው በተለይ እኛ ከዚህ የምንሄደው በጣም ይከብድናል ምክንያቱም እዚህ ቦታ ላይ ኛ እንሰራለን ገንዘባችን እንቆጥራለን ማለት ነው ኢትዮጵያ ደግሞ ስንገባ እኛ ወጭ ነው የምናወጣው። ይሄ ነገር ደግሞ ለኛ ይከብድናል እስከምንለምደው ድረስ ማለት ነው። ይሄ ነገር ስለሆነ ለኛ ይከብድናል እስከምንላመድ፣ ሀገሩን፣ ሰውን በቃ ያለውን ሕብረተሰቡ ጋር እስከምንላመድ ለኛ በጣም ከባድ ነው ይሄ ነገር እንጂ ኑሮ ውድነቱ ምንም አይደለም። እየተኖረ ስለሆነ እንኖራለን እኛ አብረን ማለት ነው። እና ብዙ እህቶችም የምትጨነቋላችሁ ሀገር ብንገባ የሆነ እንደዚህ አሉን እንደዚህ እየተወራ ነው፣ እከሌ እንዲህ አለችኝ። ኖ ሁላችንም የራሳችንን እንትን ነው የሚያኖርም ቤታችን ነው፣ ሁሉም እንደ አቅሙ ስለሚኖር እኛ ደግሞ ቤታችንን፣ አቅማችንን፣ ኑሯችንን የምናውቀው እኛ ራሳችን ብቻ ነን ማለት ነው። እከሌ ወይም አንድ ሰው ኢትዮጵያ ሄዶ ሲመለስ ወይም ያሰው ጋር ስታወሩ የሆነ ነገር ሲያማረሩ ስሰሙ እናንተ መጨናነቅ ወይም ተስፋ መቁረጥ የለባችሁም ማለት ነው። ምክንያቱም ያ ሰው የራሱ የሆነ ብዙ ያልተስተካከለ ነገር ሊኖረው ይችላል። ብዙ ነገሮች ሊገጥሞት ይችላል። ያ ሰው አማረረ ማለት የኛ ህይወት ተማረረ ማለት አይደለም ማለት ነው። እና አጠቃላይ ስነግራችሁ ሀገር ከመግባታችሁ በፊት እዚህ ሆናችሁ ቆም ብላችሁ ማሰብ አለባችሁ። ለምሳሌ እንደ ምሳሌ ስነግራችሁ ማለት ነው። እጃችሁ ላይ ገንዘብ ሊኖራችሁ ይገባል። ለምን ብትሉ እዛ ለሀገሩ አዲስ ነን ሀገራችንም ቢሆንም ለብዙ አመታት፣ በጣም አብዛሀኛዎቹ ለብዙ አመታት ለረጅም አመታት ከሀገራችን ወተን ነው የምንኖረው። እዛ ስንሄድ ደግሞ ሁሉም ነገር እንደ አዲስ ስለሆነ ኑሮ ሁኔታውም ሁሉም ይወደድብና ማለት ነው። እሱ ነገር ስላለ እጃችን ላይ ብር ሊኖረን ይገባል ማለት ነው። ሌላውን ተውት። ይሄ ስራ ከፍቼ እንደዚህ ከፍቼ ይሄን ተውትና ትራንስፖርት ራሱ ማለት ነው። በፊት ሀገራችን አምስት ብር የነበረው ሀያ ብር ሰላሳ ብር ሰላሳ ብር አርባ ብር የነበረው መቶ ብር ከሀምሳ ብር በላይ፣ እንደዚ ስለሆነ እጥፍ እጥፍ ስለሆነ የጨመረው። እሱን ነገር ደግሞ እኛ ታሳቢ አድርገን መሄድ አለብን። ለምን ብትሉ እጃችን ላይ ገንዘብ የተወሰነ ገንዘብ ካለን ስንንቀሳቀስ እንኳ አንጨናነቅም፣ ምንም አንጨናነቅም። የሆነ ቦታ እንኳ ብንሄድ ካለን ገንዘብ ከዛ ወጣር ግን ሳንጨናነቅ የሰውን ፊት ሳናይ እንንቀሳቀሳለን ማለት ነው። ብዙዎቻችን ደግሞ ቤተሰብ ናፍቆ ኑኑ ቶለ ልጄ ና ይቶለ፣ አይንሽን ልይሽ፣ አይንሽን ልይሽ፣ አይቼሽ ልሞት የሚሉ በጣም ብዙ ምስኪን እናቶች አሉ። ትክክል ናቸው። ናፍቆት ሲበዛ ይከብዳል። በተለያየ መስ ያደርጋቸው ወዲያው የሚሞቱ ይመስላቸዋል ማለት ነው። እኛም እንደዚህ በቤተሰብ ናፍቆት እየተቃጠን ማለት ነው። ስለዚህ ቤተሰብን ብትሉት ጓደኛም ብትሉት ምንም ብትሉት ካለላችሁ የላችሁም ነው። ስለዚህ ራሳቸውን ችላችሁ መሄድ አለባችሁ። ሀጥ ባል ያላችሁ እህቶች ማለት ነው። ባል ያላችሁ እህቶች ብዙ ወጪ አለባችሁ። ቤት ሰርታችሁ ሆናል። የቤት እቃ ማሟላት አለ፣ አንዳንድ ነገሮች አለ። እሱ የሚንቀሳቀስበት ገንዘብ ግዴታ ልትልኩ ትችላላችሁ። በዛ በዛ አንጻር ባልጆቻችሁ ልትሆኑ ትችላላችሁ። ስለዚህ ተረጋግታችሁ ቢያንስ ትንሽ እንኳ ገንዘብ መያዝ አለባችሁ ማለት ነው። ለምን ከዚህ ይሄር ነው ሰዎች ለነሱ ለኢትዮጵያ ሰዎች ሀብታም ነን ብር የሚቸግረና ይመስለን ሁሉ ኪሳችን ወይም ፖርሳችን ሙሉ ነው የሚመስላቸው። እንደዚያ ስለሆነ እናንተ ራሳችሁን እንትን ብላችሁ ነው መሄድ ያለባችሁ። ሰውኑ ነው ስላላችሁ ወይም እናንተ ዝ ስልችት ስላላችሁ ስራ ከዚ ቦታ ወጣችሁ ኢትዮጵያ ለመግባት አትቸኩሉ። ራሳችሁ መርምራችሁ በራሳችሁ ተማምናችሁ ይሄ ነገር ቢፈጠር እኔ እንደዚህ እወጣዋለሁ ብላችሁ ራሳችሁን ካበረታችሁ በኋላ ሀገር ገብታችሁ እንኳ የሆነ ነገር ቢገጥማችሁ ምንም አትወርቁም፣ አትጨናነቁም ማለት ነው። እና የሀገሩ ጉዳይ ምንም ችግር የለበት። ኑሮ ይለመዳል። ለእኛ ለአዲሶቹ ይከብዳል እስከምንላመድ ድረስ። ኑሮ ውድነት አለ። አረብ ሀገርም እኮ አለ። እስኪ ሱቅ ሄዳችሁ ሰዎቹ ጋውት ማለት ነው። በጣም የተወደደ ነገር ነው። የበፊቱና የሆኑ ሰማይና ምድር ነው። አገራችን ላይ ደግሞ እንደዛ ነው። ግን እኛ እዚህ የለመር ነው፣ ብር ቆጠራ ነው። እዛ ደግሞ ብር ማውጣት ስለሆነ እንዳትጨናነቁ። በእጃችሁ ብር ያዙ። ከዛ በተረፈ ደግሞ አገር ከገባችሁ በኋላ ገንዘባችሁን አታባክኑ። ታክሲም ላይ በሉት ምንም በሉት ላገኛችሁ ትከፍላለሁ፣ ላገኛችሁ ትጋብዛለሁ፣ ይሄ የእናንተ ውድቀት ነው። እናንተ አቅማችሁን ማየት ማሰብ፣ እዚህ ያሳለፋችሁትን። ሲጀመር ኢትዮጵያ ስትገቡ ያስተምራችኋል ራሱ ማለት ነው፣ ሁኔታው ያስተምራችኋል። እንደዛ ስለሆነ ለመሄድ ያሰባችሁ አብሽሩ ሄዱ። ሀገር ሰላም ነው ደስ ይላል ይመቻል። ግን ደግሞ የሚመቸው የኛ የራሳቸው ሁኔታ ማለት ነው። እንደዛ ስለሆነ ከዛ በተረፈ እንደሚያወሩት አይደለም፣ አትጨናነቁ። የሚያወሩት ሌላ፣ ተግባሩ ሌላ ስለሆነ ምንም እንትንም የሚያጨናንቅ ነገር የለም። እንግዲህ ይሄን ይመስላል። ከተስማማችሁ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ቀጣይ ቪዲዮ ደግሞ ይዤ እመጣለሁ። ሁላችሁንም ስለምታበረታቱኝ አመሰግናለሁ እያላችሁበት ሰላማችሁ ብዝት ትተርፍ ይበልልን፣ ሀገራችንም ሰላም ያድርግልን እና ቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁ። እናንተ በኮመንት አስቀምጡልኝ እኔ ደግሞ ይዤ ስለምመጣ ብሽሩ ማለት ነው። እና መልካም ጊዜ ብያለሁ። ሁላችሁንም ወዳችኋለሁ። እንግዲህ እገዛችሁ ኃይል ላይ እንላለሁ። السلام عليكم ورحمه